አደይ ጨለለች። ዴቭ ከሌላ ሴት ጋር የድሮ ፍቅረኛው መታ አለሙን እየቀጨ ይገኛል። ጭራሽ ዴቭ አደይን እንደዛ እንዳልከነፈላት፣ እንደዛ ከአንቺ ውጭ ወደ ውጭ እንዳላለላት፣ ዛሬ ግን አደይን እረስቶ እሱ አለሙን እየቀጨ ይገኛል። የድሮ ፍቅረኛው እንግዲህ ቀጭቋ ያለች ያለችና እንዲሁም የሀብታም ልጅ ስለሆነች ጭራሽ ዴቭ በዛ ተማርኳል። አደይ በጣም ተናደደይ፣ ፍቅርም ጨለለች። ፍቅር አደይን ጭራሽ አረቃለሁ ብላ ገጠራሽ ቀንጥራ እንደጣለቻት እና በውሸት እናቴ ውጪ ብላሻለይ፣ ከዚህ በኋላ እናቴ አንቺን አትፈልግም ሌላ ሰራተኛ ነው የምትፈልገው ብላ ዋሽታ እንዳስወጣቻት ሁላችንም እናውቃለን። እናም ነገር ግን አደይ ተመልሳ መታለች ተመልሶ ስትመጣ የድሮ ፍቅረኛው የዴቭ ደግሞ መጣች። እሱም ከአደይ ያለበት ፍቅር አሁን ወደ ድሮ ፍቅረኛው የተሸበለለ ይመስላል። ጭራሽ እሷን ሲያያት በደስታ ፍንድቅድቅድቅ ብሎ ምግብ አደይ አቅርባ ኑ ብሉ ስትላቸው እሺ፣ ቆይ ይህች ማን ናት? አለች አደይ። ይህች ማለት የድሮይቱ ኤክሴ ናት። ምን አዎ ከዛ አዴ፣ ቆይ ምን አይነት እድል ነው? እኔኮ ዴቭ ያኔ እዛ ገጠር እንደዛ ሲረዳኝ ገጠር ደግሞ ለእኔ ብሎ ሲመጣ እንደዚህ የሚያፈቅረኝና የሚወደ መስሎኝ ነበር። አሁን ግን እንዴት በሰከንዶች በባለፈው ባርኮቴ ልቤን ሰበረው፣ አሁን ደግሞ ዴቭ እንዴት እንደዚህ ያደርጋል እያለች ማልቀስ ጀመረች። ሊሊ እባክሽ አደይ እባክሽ ብትላትም እንኳ አረ በፍጹም ቆይ ተይም ባክሽ። አንቺ ሁሌም እኔን ለማጽናናት ትሞክሪያለሽ። አሁንስ የተሰማኝን ስሜት ልናገር ላልቅስበት። እስኪ ተመልከቺኝ ከኔ ጋር አብሮ ታስሮኮ ከኔ ጋር ምን ያልሆነው ነገር አለው? ነገር ግን በፍጹም አሁን በዚች በሴት ይቀይረኛል ብዬ በፍጹም አስቤው አላውቅም። ማለች ወይ ብርቅነሽ ጭራሽ ብርቅነሽ እንደዚህ መታ አደይን ከርብታ የዲቭ የልቡ ንግስት ሆና ቁጭ አለች። ፍቅር ፍቅር አደይን ተገላገልኩ ስል ጭራሽ አንቺ መጣሽ ብላ ከፍቅር ጋር ደግሞ የድሮ ኬዝ አለባቸው። ያው ከጥንትም ከጧትም አይደል ፍቅር ዲቭን የምትወደው አልተሳካላትም እንጂ እናም ያኔ አንቺ ነሽ ያለያየሽኝ ፍቅርን ያኔ አንቺ ነሽ ያለያየሽኝ፣ አሁን ግን በፍጹም ከዴቭ አርቅን ብላ ልጅቷም፣ ብርቅዬም ግግም ብላለች። የአዴ ነገር አሳሳቢ ሆነ። ተላይ ነው በደስታ መጡ። ከዚህ በኋላ ከእሷ ጋር አይሆንም እያልን ደስ ብሎን ሲያበቃ፣ አሁን ግን ዴቭ ሌላ ትኩሳት ይዞ መጣ። እኔ አዴ የምመክርሽ ነገር ቢሆይ፣ በቃ ወደ ኪንጎ ተመለሽ እንዴ ኪንጎ ጋር አብረሽ ብትኚ ያምርሻል፣ በቃ ደስ ይላል። እውነት ኪንጎ እኮ በጣም ያፈቅርሻል፣ በጣም ይወድሻል። ስለዚህ ምንም እንኳ የኔ ቢጤ ምስኪን ቢሆን ሰርቶ እንደሚለወጥ ማመን አለብሽ። ዛሬ ከደመቀ ጋር ቂጦና ጠፍጥፎ ድንጋይ ላይ መዋሉን አትዘንጊ። ነገ ጧት እኮ ምን አለበት ሀብታሙም ደሃ ደሃውም ደግሞ ሀብታም እንደሚሆን አትዘንጊ። አደይ ማለት ነው። እና ኪንጎ ይሻልሻል። ዴቭና ባርኮቴ በፍጹም ላንቺ አይመጥንሽም አዴዬ። ፍቅር ፍቅር እንግዲህ ከሁሉም ውጭ ሆናለች፣ ምክንያቱም እኔን ማንም ሰው አይወደኝም ብትል እንኳ ኧረ እባክሽ! ቆይ አንቺ ሴትዮ ግን ለምንድን ነው ሁሉም ሰው አይወደኝም ብለሽ እንደዚህ የምታደርጊው? ለምንድን ነው የማይወድሽ ነገር? ግን አንቺ እስኪ አንድ የሚወደድ ጸባይ ካለሽ ተናገሪ ብላ ማዘሯ በጣም ጮኸችባት። ምን ማለት ነው? ጭራሽ አንቺ ከኔና ከአደ አደይን መረጥሽ ማለት ነው። ለምንድን ነው የማልመርጠው? ከዚህ በኋላ አደይ እንደውም የገዛ ልጄ ናት ብላ ቁርጥ አድርጋ ለፍቅር ነገረቻት። ፍቅርም ደግሞ በድንጋጤ እራሷን ስታ ወደቀች። እንዴት እንደዚህ ትይኛለሽ እማዬ? እኔ ኮ አንቺ እና ባርኮቴ ናችሁ ያላችሁኝ። እንዴት ለሰራተኛ ብለሽ፣ እንዴት ለአንዲት ገረድ ብለሽ እኔን አደይ ልጄ ናት ብለሽ ትናገሪያለሽ? ብላ በጣም በጣም ደነገጠች፣ በጣም ልቧ ተሰበረ። እናቲቱ ዛሬ ግን ምንም አልመሰላትም። በቃ አንቺን እሹሩሩ ብዬ ተንከባ ክቤ አሳድጌሽ አለው። እስኪ ንገሪኝ ያንቺን ሳሳድግ ምን ያጎደልኩልሽ ነገር አለ? እኔ እየተሰቃየሁ ማጨቄን ተፍቼ አሳድጌሽ አንቺ ግን ቆይ እንደዚህ ለእኔ ይገባኛል ብላ ከስር እስከ መሰረቱ ልክ ልኳን ነገረቻት። ሰላም ውድ እና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። እንግዲህ የአደይ አባት ከዚህ በኋላ ባለቤቱን ማለቴ የቀድሞ ባለቤቱን አንቺን ከዚህ በኋላ በቃ ጥላቴ ነሽ እናም እዚህ ቀየ ላይሽ አልፈልግም ብሎ በጣም ተጣሉ። አደይን ወደ ከተማ ያስመለጥሻት አንቺ ነሽ እና ከዚህ በኋላ አንቺና እኔ ጥላት ነን ብሎ የአደይ አባት ግግም አለ። ብርሃን ብርሃን፣ እሲ ልጄ አባትሽ አገኛችሁ? ብላ ስጠይቃት አዎ እማዬ ግን አምልጠው ነበረ። ቢያንስ አንድ አምስት ደቂቃ የሚሆን ከሄዱ በኋላ ነው አባቴ የመጣው። እና ምን አለሽ? ተይኝ እማዬ ያላለኝን ነገር አትጠይቂ። ነገር ግን ከዚህ በኋላ በፍጹም እኔ አባዬ እንዳት አባትሽ እንዳትይ አልፈልገውም ብላ ብርዬ ደመደመች። እንግዲህ ብርሃን ከዚህ በኋላ እንደማትፈልገውና አባትም እንደሌላት እናትም አባትም አንቺ ነሽ ብላ ማዘሯን እቅፍ አደረገች። አሸናፊ አሸናፊ፣ እኔኮ ኪንጎ ዳይመንድ፣ ቆይ አንተ ግን ለምንድን ነው እስከ ዛሬ ድረስ ሄርሜላን እንደዚህ ያደረካት ለምን? ብሎ ሲለው፣ እናኔ ምን ላርግ? እኔኮ የሆነ ነገር ሳደረግ እናቴ ያስፈራሩብኛል። እናቴ ደግሞ በጣም በሽተኛ ናት። ተው እንግዲህ መአ አረ ተው ግደልህም ተው እያለ ማውራት ጀመረ። ከዛም ሄሜላ ልክ ነው፣ የሰርጌ ቀን እንኳ እሱና ብርሃን አጨብጭበውም ቢድሩኝም እንኳ በማጊስቱም በሶስተኛ ቀኑም እስከ ዛሬም ድረስ ከኔ ያልተለዩም። እናትና አባቴ እንኳ አሁን መጥተው አይጠይቁኝም። እዚህ ሀገር ከተጋባህ በኋላ ለአንድ ቀን ብቻ ነው ሙሽርነቱ፣ እያለች ስታስረዳ ኪንጎ በጣም ገረመውና፣ ቆይ ለምንድን ነው እንደዚህ የሚሆነው ብሎ ሲጠይቃት፣ ያለ እድሜ ጋብቻ፣ ያላቻ ጋብቻ ማለት እንደዚህ ነው እንግዲህ። ወይ ጉድ፣ አደይንም እንዲህ ነበር የሚያደርጓን ማለት ነው? አዎ። ብቻ ግን በጣም ከባድ ነው። ለማንኛውም ላሳለፍ ነው የልጅነት ጊዜ ብለን አሁን ይዤሽ መሄድ አለብኝ ብሎ ሲላት፣ እረ እኔ በፍጹም አልሄድም። ልክ ይገልሃል። በፍጹም ጫኔ፣ እንደምታስበው አይደለም። በእኔ ከመጡበት ሁሉንም ሰው አይምርም ብላ ስትለው፣ ከዛ አሸናፊ ልክ ናት፣ ነገሩ አንተ ሰውዬ ጭቅጭቅ አትፍጠር ሲለው፣ እኔ በፍጹም ትቼ የሚሄድ አልጫ ወንድ አይደለሁም። እኛ የበላነውን በልታ ከኢትዮጵያ እዛ ሰው ቤት ሰርታ ትበላለች። በቃ ለምን ሰራተኛ አትሆንም? እዚህ ብቻዋን እንደዚህ ሆና ከሚጫወትባት ካራረገዘች ብሎ አቅፋት ይዟት ሲሄድ መንገድ ላይ ወደቀች። ለምንድን ነው የወደቀችው ብለው ሁሉም ሲደነግጡ፣ ምግብ አትበላማ፣ አስሯት እኮ ነው የሚውለው። ተይ ቢይ ብያት ነበረ እያለ አሸናፊ ሲናገር ከዛ ያ የማይረባ ሰውዬ መጣ። ምን አለ? ቆይ እናንተ ጭራሽ ብላችሁ ብላችሁ ሚስቴን ትፈታላችሁ እንዴ? ከዛ አሸናፊ በሉ ሂዱ፣ እኔ እወጣለሁም። መቼም አይደሉኝም፣ ምክንያቱም አሁን የአደይ አባት እሳቸውን በህይወት ስለሚፈልጓቸው እኔን ለመግደል በፍጹም አይፈልጉም እና እናንተ መሄድ አለባችሁ ብለው እነ ዳይመንድ ና ኪንጎን ወደ ሸገር ሸኝቶ እሱ ግን መከራውን አየ። ተደበደበ። ብርሃኔ እንግዲህ ምንም እንኳ አሸናፊ ጋር ቢጨቃጨቁ ምንም ቢሉ ማዘሯ እንዴ አሸናፊ ግን ቀረሳ እያሉ የእናትወድ ሲሉ እንደማየ ልክ እኮ ነሽ፣ ልክ ግን ቀረ። እኔ ለማንኛውም ሄጄ ልፈልገው ስትል በፍጹም ማለት ነገርኩሽ አባትሽ ታገኘ ወይም እነዛ አውሬዎች ታገኙ አንቺን አንድ ነገር ያደርጉሻል። እናም መሄድ የለብሽም። እንዴም አየ አው ልጅ አትሄጂ። እሱ እንግዲህ ወንድ አይደለ እንደምንም ብሎ ተጋፍጦ ይመጣል ስትላት፣ እሺ አንቺ ካልሽ ብላ አሸናፊን እንግዲህ ቅጥቅጥቅጥቅጥ አድርገው ወደ ቦታው መለሱት። የአደይ አባት አሁን ላይ አደገኛ ሰው ሆነዋል ጭራሽ አለልኝንና እንዲሁም ደግሞ ጫኔን ለመደብደብ አንደኛ ደረጃ ላይ ደርሰዋል። በሌላ በኩል ዴቭና አደይ ወደ ሸገር ተመለሱ። እንዲሁም ቤዛ ሴራዋ አልሳካላትም ቢል በባለፈው፣ አሁን ላይ ግን የተሳካላት ትመስላለች። ባርኮቴን አታላ እስር ቤት ሌላ ሰው አስገብታ እስር ቤት ሲመጣ እናቴ ጸበል እንደሄደችና ስለ ሁሉም ነገር ማመስገን እንዳለብህ እንዲሁም የቪዛ ወንድም ነኝ ብለህ በደንብ መግባባት አለብህ ብላ በስልክ ስታወራ ነበር። ምን አዎ፣ ነገርኩህ እንደዛ አድርገን ነው እኛ የባርኮትን ሀብት መውረስ የምፈልገው፣ ሰምታኛል? ብላ ስትለው እንደ አጋጣሚ ኤላ መጣ። ከዛ እንዲህ፣ ቆይ፣ ለምንድነው እኔ ስመጣ ስልኩን የዘጋሹው? ብሎ ሲላት አረ በፍጹም ጨረስን፣ ከባርኬ ጋር ነበር። እውነት? አዎ ግን እኮ ባርኪ በጣም ቆየ ብሎ ሲላት፣ አዎ ችግር የለውም እመጣለሁ ብሏል ብላ ዋሸችው። እሺ ሊሊሳ ሊሊማ እዛ ሊጋ ሄዳለ ማንጋ ና ኦድጋ ነ ወይ ጉድ ቆይሄ ሰውዬ ግን መቸ ነው የሚፋታኝ? ብሎ እሱም እሳት ለብሶ እሳት ጎርሶ ወደዛ ሲሄድ ቤቱ እንደተከራየና እሱም ደግሞ ወደ ሌላ ሀገር እንደሄደ ሲሰማ ለካ ቤዛ ውሸታም ናት ብሎ እሱም ጠረጠረ። ቀጥታ እነ ባርኮት የቤት ሂዶ ክችን ሊሊ ምግብ እያበሰለች ነበር። እኔ አንቺን በፍለጋ ሲሄድ ከጧቱ የት ነበርሽ? ብሎ ሲላት አረ እኔ እዚህ ነኝ እኮ እኔ እኮ እዛ ሊጋ ቤዛ ሂዳለች ብላኝ ብ ጭራሽ፣ ቤዛ እንደዚህ አለች? ይህቺ ሴትዮማ መቼም አትፋታኝም ብላ ተናደደች። አትናደጅ፣ ለማንኛውም ልጁ የለም፣ ግልግል እንኳን ሄደ ማለት ሂዶ አላሉ። ወይኔ ምስኪን ለነገሩ ከሴት ስር አይጠፋም ነበር ብሎ ሲላት፣ ሰው እኮ ስለሌለው ነው ኤላይን አለችው። በቀጣይ ምን እንጠብቅ አደይና ዴቭ